የደብረ ብርሃን ዩኒቨርሲቲ በተለያዩ መርሐ ግብር ያሰለጠናቸውን 1 ሺህ 811 ተማሪዎች በዛሬው እለት አስመርቋል። ዩኒቨርስቲው ተማሪዎችን ሲያስመርቅ ይህ ለ17ኛ ዙር ነው። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ ላይ ደረሰን። ዘጋቢያችን ለአለም ላይ ኩን በቀጥታ መስመራችን ላይ ይገኛል። ለአለም እንደምን ዋልሃል? እስኪ በደብረ ብርሃን ዩኒቨርሲቲ የምርቃ መርሐ ግብር ላይ ምን ምን መልእክቶች ተላለፉ? ቤተልሔም በዛሬው እለት እንግዲህ የደብረ ብርሃን ዩኒቨርሲቲ በተለያዩ የትምህርት ዘርፎች ሲያስተምራቸው የቆያቸውን ተማሪዎች አስመርቋል። ዩኒቨርሲቲው እንግዲህ የዘንድሮውን ተማሪዎች ተመራቂዎችን ሲያስመርቅ ይህ ለ17ተኛ ዙር ወይም ደግሞ ለ17ተኛ ጊዜ ነው ማለት ነው። በአጠቃላይ በተለያዩ የትምህርት ዘርፎችና ፕሮግራሞች በቀን በማታ እንደዚሁም ደግሞ በተከታታይ ያሰለጠናቸውን ወደ 1 ሺህ 811 የሚሆኑ ተማሪዎችን ነው ያስመረቀው። በምርቃት ስነ ስርዓቱ ላይ እንግዲህ መልእክት ያስተላለፉት የዩኒቨርሲቲው ፕሬዚዳንት ዶክተር አስማረ መለሰ ተማሪዎች ይህንን የምረቃ ቀን በልዩነት ሊያዩት ይገባል። ምክንያቱም ይህ የህይወት የመጀመሪያው አንዱ ምዕራፍ ነው ብለዋል። ነገር ግን ይሄ የመጀመሪያ የህይወት ምዕራፍ እንጂ ከአሁን በኋላ ሌሎች ስራዎች፣ ሌሎች ተግባራት አይጠበቁም ማለት አይደለም። ተማሪዎች ከምረቃት በኋላ ስራ ፈጣሪ ሆነው ወይንም ደግሞ በተቀጠሩበት የስራ መስክ በኃላፊነት ማገልገል እንዳለባቸውም ጭምር መልዕክታቸውን አስተላልፏል። የደብረ ብርሃን ዩኒቨርሲቲ እንግዲህ የትምህርት ሚኒስቴር ዩኒቨርሲቲዎችን ወደ ልቀት ማዕከል ወይም ደግሞ አቲቱድ ይቅርታ ወደ የተግባር ተኮር ዩኒቨርስቲዎች ካደረጋቸው መካከል የደብረ ብርሃን ዩኒቨርሲቲ አንዱ ነው ማለት ነው። እንግዲህ ይህ የተግባር ተኮር ሳይንስ ዩኒቨርሲቲ ሲሆን ደግሞ በአካባቢው ላይ በደብረ ብርሃን ዩኒቨርሲቲ ዙሪያ በርካታ ኢንቨስትመንት ፕሮጀክቶች አሉ፣ የተግባር ስራዎች ሊሰሩባቸው የሚችሉ እንደዚሁም ደግሞ ብቁ የሆነ የሰው ኃይል ጭምር የሚፈልጉ ማለት ነው። ለዛ ለኢንቨስትመንት ወይንም ደግሞ ለኢንዱስትሪዎች ብቁ የሰው ኃይል ለማቅረብ ተማሪዎች ደግሞ በክህሎትም ጭምር ታንጸው በእውቀት ብቻ ሳይሆን ከንድፈ ሀሳብ በዘለለ በተግባርም ጭምር ብቁ ሆነው ማገልገል እንዲችሉ በነዛ በ ኢንቨስትመንቶችም ጭምር የተግባር ልምምድ የሚያደርጉባቸው እድሎች ስላሉ ይሄ ዩኒቨርሲቲ እንግዲህ ወደ ተግባር ተኮር ሳይንስ ዩኒቨርሲቲ አድጓል ወይም ደግሞ ተሸጋግሯል ማለት ነው። ይሄ ዩኒቨርሲቲ እንግዲህ አሁን ላይ ያስመረቃቸውን ተማሪዎች ወጥተው ተወዳዳሪ ሆነው ስራ ፈጣሪ ሆነው መስራት የሚችሉበትን እድል እንዲያገኙ ዩኒቨርሲቲው ከፍተኛ የሆነ ጥረት ሲያደርግ እንደነበረም ጭምር ተገልጿል። ከዚህ በተጨማሪ እንግዲህ የተመራቂ ተማሪዎችም ሀሳባቸውን እያጋሩ ነበር በተለይም ከኮሮና ቫይረስ ወረርሽኝ ጀምሮ ተማሪዎች ወደ ዩኒቨርሲቲ የገቡበት አጋጣሚ እንደነበር እየነገሩ ነበር። እንግዲህ በተለያዩ ፈተናዎች ውስጥ ነው አልፈው እዚህ ደረጃ ላይ የደረሱት። እንግዲህ ካሁን በኋላ ደግሞ ያንን ፈተና አልፈው እዚህ ደረጃ ላይ ከደረሱ፣ ካሁን በኋላ በሚኖራቸው የሕይወታቸው ምዕራፍ ስራዎችን በአግባቡ ለመስራትና ኃላፊነታቸውንም ለመወጣት ጭምር እንደሚጠሩም ሀሳባቸውን አጋርተውናል። እንግዲህ በዛሬው በምርቃት መርሃ ግብር ላይ በቀድሞ አገልግሎታቸውን የጨረሱ የቀድሞው የዩኒቨርሲቲው ፕሬዚዳንት ዶክተር ንጉስ ታደሰ እንደዚሁም ደግሞ በዩኒቨርሲቲው የማህበረሰብ አገልግሎትና የጥናትና ምርምር ምክትል ፕሬዚዳንቱ ዶክተር አዝመራው አየውን ጨምሮ ተመስግነው ሽኝት ተደርጎላቸዋል ማለት ነው። ፕሬዚዳንቱ በአዲስ ፕሬዚዳንት ተተክተዋል። እንግዲህ እነዚህ የቀድሞ ዩኒቨርስቲ ፕሬዚዳንትና ምክትል ፕሬዚዳንቶች የተሰጣቸውን ኃላፊነት በአግባቡ ሲያገለግሉ ሲወጡ እንደነበርና ዩኒቨርሲቲውን ሲያገለግሉ እንደነበርም ጭምር ነው የተገለጸው። እንግዲህ በዛሬው ዕለት እንደ አጠቃላይ የደብረ ብርሃን ዩኒቨርሲቲ ወደ 1811 የሚሆኑ ተማሪዎችን በተለያዩ ዘርፎች አስመርቋል። ተማሪዎቹም ወጥተው የሚጠበቅባቸውን ኃላፊነት በአግባቡ እንዲወጡ፣ ሀገርን እንዲጠቅሙ መልእክትም ጭምር ተላልፏል። ተማሪዎቹም ለዚህ ዝግጁ ስለመሆናቸው ነው ቃል የገቡትና ለእኛ ማስተያየታቸውን ጭምር የሰጡ። ዘጋቢዎቻችን ድነሳ መንግስቴ ከአዲስ አበባ እንዲሁም ደግሞ ዘጋቢያችን ለአለም ላይ ክሁን ከደብረ ብርሃን በቀጥታ መስመሮች ላይ ተገኝታችሁ ላደረሳችሁን መረጃ እናመሰግናለን። መልካም ቀን።